የሉሉን ፔጅ አምጥተሽ ፔጅሽ ላይ ለቀሻል። ትናንትና ሼር አርገሻል እና ምን እናቴ ተረጋጊ። በመጀመሪያ ልጨርስ፣ እዛ ውስጥ ምን ስጨርሽ እኔ እ አንደኛ ሌላ ፔጅ ላይ ስለ ሃይሜታ ትናንት ወዲያ የሆነች ልጅ ሃይሚን ነቅጣ ጽፋ ፖስታታለች። እሱን አምጥታ የሆነ ጽሁፍ ጽፋ ለቃታለች ኦኬ። እዛ ጋር የሃይሚን ፕሮፋይል የለበሰች ልጅ ለሉሉ ኮሜንት ሰጥታለች። ደግማ እዛ ኮሜንት ላይ ቪዲዮ የሰራችበት ያንን ኮሜንት ዘቅዝቃ ነው፣ ገብቶሳላ? ያ ፕሮፋይል ደግሞ የሃይሚ ነው። እያየሽ ነው ወይንስ አውቀሽ ነው? ሳታቂ ነው ናዩሁ አን ሼር ያደረግሽው የቡራ ፕሮ ፎቶ ላይ ፊት ለፊት ቁጭ ነው። ወይኔ ሃይሚን ስትናካ ያስደስታችኋል። በመጀመሪያ የምታደርጉትን ነገር ከመሮጣችሁ የሃይሚን የዘቀዘቀችው ኮሜንት ስትዘቀዝቅ ኦልሬዲ ልጅቷ እኮ ባለ ኮሜንታ የሃይሚን ፕሮፋይል ተጠቅሞ ኮሜንት ሲመልሱ እና ሁለት ቦታ ዘቅዝቃ ኮሜንቱን ያ ማለት የሃይሚን ፎቶ ተዘቀዘቀ ማለት ነው። ገብቶሻላ

እያውራጅ ከሆነ ዝም በይ ማለት ነው። ዝም በይ ጎንደሬዋ። ሁለት፣ ማንንና ጭንብላችሁን አውልቁ። ሁ እያንዳንድሽ ስራሽ፣ ተግባርሽ ምን እንደምታረጊ ይገልጽሻል። ፋራ ካላወቀ ፋራ ካልነቀ፣ እኔ መሲ ፋራ አይደለሁም። ገብቶሻል። እያንዳንዷ የምታረጊያት የምትሰሪያት፣ ምን እንደምታረጊ ጠንቅቄ አውቃለሁ። በቃሽ ደፋር። እስኪ እያንዳንድሽ ከዚህ ወዲህ በሃይሚ ማለት ነው። ሃይሚን እዛ ጋር ፕሮፋይል ተጠቅማ ኮሜንት ትሰጣታለች። የሃይሚን ፕሮፋይል ያደረገችኋል ዘቅዝቃ ቪዲዮ ትሰራለች። ያ ማለት ሃይሚ ተዘቀዘቀ ማ። አንቺ ስለ ሃይሚ ካላገባሽ ቃልዬ፣ እኔ ስለ ሃይሚ ያገባኛል። ገብቶሻላ ስነ ስርዓት ሽን ትይዣለች። ከዚህ ወዲህ ወንድ ነሽ ነ ከኔ ጋር አጋጣሚ ማለት ነው ቃል ዬ። እንዳለ ብዙ ምንድን ነው እነዚህ። በቃ ማስመሰል። በቃች ደፋር። ዝም ብንልኮም ማንን ነገር መሰላቸው አለበዙት። ምንድን ነው እነዚህ እኔ ምን አገባኝ? የማንንም ጨረቃ፣ የማንንም ሄጃብ ሰው ይለጥፉ ያሞግሱ፣ ሼር ያርጉ፣ ይደግፉ፣ ግን አይመለከተኝም። ሀይሚን ግን አይንኳት። እንወዳለን እያሉ አያስመስሉ። እያዳሜ በውስጥ ለውስጥ እየታልከሰከስሽ ማለት ነው። ልክስክስ ምን ታመጫለሽ? ውስጥ ለውስጥ ነው እየንሽን የምታቦቹ፣ ሴራሽን የምታቦቹ ማለት ነው። ደፋር። እስቲ ከዚህ ወዲህ እያንዳንድሽ በሀይሚ ነኝ ጓደኛ፣ ጓደኛ እንደምትልናለች እንዲህ ደግሞ

ቆይ አንዴ፣ ባለፈው ማለት ነው፣ ባለፈው የሆነ ዩቱበር ዱራንተን ነካ ብላችሁ የጮፋችሁብኝ የበላችሁኝ ቀን አስታሱ። ቃልዬ ሃይሚን ስንት ጊዜ እንደዘቀዘቀቻት ኦኬ። ይቅርታለች አላየውም አለች። ቃል ሃይሚን ነው የዘቀዘቀቻት። ገባችሁ? ግን ሃይሚን ወዳለው ሃይሚን እንደዚህ ነው ስለምትሉ ፈርቼ ዝም ብያቸዋለሁ። ሁሉንም ሰው ዝም እያልኩ ነው። ግን በጣም ብዙ ነገር ከአቅሜ በላይ አልፏል። እኔም በበኩሌ ማለት ነው። ገባችሁ? ምክንያቱም እኛንን የምናውቀው እኛንን ታዋቂ የሚሉ ሰዎች አሁን ላይ የሉ? ግን ሃይሚ ስትሰደብ ሃይሚ የሆነ ነገር ስትነገር፣ እያንዳንዳችሁ ጥግ እንደምትይዙ እናውቃለን። ሁላችሁም በተለይ በተለይ ሃይሚንና ቡራን የምትቀርቡ ሰዎች ሃይሚ ላይ እጃችሁንም አይናችሁንም ጭራሽ አንሱ። እኔ ተናግር ያለው እዚህ ጋ የሃይሚ ወዳጅ የተባሉት ሃይሚን አንድ ቀን ድምፃን ሰምተው እንኳን በአብ እንዲህ ሰላም ብለው የማያውቁ ልጆች ናቸው የሃይሚ ወዲንሶች። እውነቱን ስነግራ እነዚህ በውስጥ ይሽላጠለ እና እዛ እነዚህ ቦታ በውስጥ ስለሚሽላጠለጡ እኮ ነው ሃይሚ ሃይሚ ለምን ይመስልሻል የሚጠሉት ምን ስለአረገቻቸው ይመስልሻል እንደ ስለማትሽ ለጠለጥ ማንንም ውስጥ ለውስጥ ስለማታወራቸው ስለማትወድስላቸው ሌላ ምክንያት ያላቸው መሰለሽ ሌላ ምንም ምክንያት የላቸውም እኮ ቲጂ ተብዬ ቲጂ ትልቅ አንዴ ማለት ነው ቲጂ ተብዬ የልጅ የልጃችሁ ክርስትና ነኝ ብላ ስታሽቃብጥ ብዙ ነገር ብላ ነበረ ግን በቀደም ይለያዩ ብላለች ኦኬ እግዚአብሔር ምስክሬ ነው። እግዚአብሔር መብረቅ ያውርድባችሁ። ሃይሚን አስመስላችሁ ሃይሚዬ የምትሏት የሃይሚን ጦስ ይዛችሁ ሲኦል ሲኦል። እግዚአብሔር ማንንም አልምርም እያላችሁ ልክ ልካችሁን ተነግራችኋለሁ። እግዚአብሔር ሁሉም ሰው ፈርቶ አይደለም ሁሉም ሰው። ጓደኛዬ ትደራለች እንዴ? ጠከካ አስመሳይ። እግዚአብሔር እንደዚህ ያለኝ ሰው አትመስለኝም ነበር፣ ለካ እንዲ እኔ እኮ ሰው ሲነግር ሰራቸው እኔ እኔ ድሮ ነበር ቀልቃል ግን ስላላየሁኝ ምንም አላልኩም ነበር። አሁን ግን እንዲህ እየታወቀባት፣ እኔ ብዙ ሰው ነው የሚነግረኝ። እግዚአብሔርን ውሸት ቃል ነው ነው። ሲጀመር ልንገራችሁ፣ ሲጀመር ማለት ነው ሉሉ ማለት የዜድ ተላላኪ ናት። ገባችሁ ሉሉ ማለት እኔ ለምንድን ነው ሃይሚን እና ብሩኬን በሚጠሉ ሰዎች ዙሪያ የማልገኘው? ለምንድን ነው? ስለማልፈልግ። ገባችሁ? እኔ የማይመጥነኝ ቦታ አልውልም። ግን ደግሞ አንዳንዴ ሃይሚን ወዳለሁ፣ ብሩኬን ወዳለሁ ብላችሁ ከስር ከስር የምታረጉት በጣም የሚደብር ነገር። ግን እግዚአብሔርን በተለይ ሃይሚ ላይ በተለይ ሃይሚ ላይ እፈሩ፣ ማርያምን እፈሩ፣ እፈሩ። አንቺ ሉሉ ደግሞ አንሸት ማስመሰልች። በዚህ ሉሉ ደሞ ማለት ነው ስነ ስርዓት ይኑርሽ፣ ስነ ስርዓት ይኑርሽ፣ ተከበሪ። አድርሱላት፣ ለሉሉ አንቺ አድርግ። አንቺ የምታደርጊ ነገር እኛ ማድረግ ስለአቀተ አቀተና አይደለም፣ ግን አንቺ ስለማትወጃት ነው። እኛ ግን ጉራን ስለምንወደው እንደ አንዳንድ የሚገርመው ማለት ነው። ሁለቱንም እንደሚወዱ ሁለቱንም ፕሮፋይል ሰቅለው ማለት ነው። ሀይሚን ስትነካ ምናቸውንም አማቸው። ሌላ ሰው ሲነካ ግን መዘግዘቅ አለብኝ ያዘረዝራታል።

እኛ ምን አገባኝ? ማን ወደ ምን አገባይ ብትወድ ለራሷን ነገር ብላ፣ በመጀመሪያ ፔጅዋን ነው ምንድን ነው ምንድን ነው ውስጥ ያለው ዝም ብሎ በዛው ጠፋች መጣሉ ብላ የሃይሚን ፕሮፋይል አድርጋ ኮሜንት ካታዘብካ መሲ ማለት ነው። ቪዲዮ ሰርታበታለች መሲ አታምጪ እዚህ ጋር ማለት ነው። እኔ እግዚአብሔርን እኔ አንድነት ልንገራችሁ፣ ገላኔን በጣም ነው የምወዳት እኔ ገላኔን ማለት ነው። ግን በሃይሚ ከመጣች እኔ አልወዳትም። ለሉሉ ልንገርሽ ልንገርሽ ቃል ግን አሁን ለሉሉ ጓደኛዬ ናት። አይነፋም እንደዚህ አይነት ነገር የለም እዚህ ጓደኛ ጓደኛ ነው። የምታደረገውን ነገር ትጠንቀቅ። አንደኛ ፕሮፋይል ያደረገችው ሁለቱን ልጆች ከዛ ዛ ጋር የጇል ሳታቅ መታ የዲሷን ፔጅ ትለጥፋለች እንዴ! ወይኔ በራሳቸው የማይተማመኑ ሀነለ ትኮ ራሳቸው እኔ ምን አገባኝ፣ በወንድ መሲ ጉዳይ ነው እንዴ? እያደሚ አደለም አደለም። የምትሰሩት ስራ ወቁ በመጀመሪያ የሃይሚ ፎቶ እኮ መዘግዘቅ እኮ ፊት ለፊት እኮ ይታያል። ፊት ለፊት ይታያል እኮ እንዴ! ፊት ለፊት የቡራ ፎቶ ላይ ነው የተለጠፈችው። የሃይሚ ኮመንታ ተች ባለ ኮመንቷ እና ሲጀመር ልጅቷ ልጅቷ ሃይሚን መዘግዘቅ ባትፈልግ ኖሮ ልጅቷ ሰደብቻታ፣ ኖርማል ኮመንቷን አምጥታ እኮ መስደብ ታሪክ ኮመንቷን። ከዛ ደግሞ እቺ ደግሞ እንደ ኃይለኛ ነገር እህቴ እህቴ ብላም እያዳሚ ወላ ገፍት ላይ ስገባ ለማሽቃበጥ እንዲመቻት ሌላ ለምንም አይደለም። ሀቅ ካላት እውነት ካላት እስካሁን ምን አቆያት? አትመጣም ነበር። እውነት ነው ያደረገችው ነገር ስለሆነ አትመጣም። አትሳደቡ፣ የተሳደበ እኮ የለም። አትሳደቡ፣ ግን የምታረጉትን ነገር እኔ እከሌ ወደሽ አልወደሽ እኔ አያገባኝም ማንንም ብትወጂ በጣይ አይመለከተኝም። እኔ ይመስል ስለ ራሴ ነው የሚመለከተኝ። ግን የምታረጉትን ነገር ወቁ። ካላወቃችሁ አርፋችሁ ቁጭ በሉ እንዴ! ምን አገባኝ? ማንንም ማነ ቤት አምተሽር ብታረጊን የመስል ጉዳይ ነው። ስልኩ ያንቺ፣ ቤቱ ያንቺ። ግን የምታረጊው እኮ እኛ ምን አገባኝ? ምን አገባኝ? ብቻ እኔ እኮ

ፕሮፋይሊንግ ልጅ ለጀርጋታ ኮሚንት ሰጣ ሱን ዘቅዝቃ ቪዲዮ ሰርታበታለች። እኔ ባየውት ነገር ነው የምከራከረው። ገብቶሻላ ሰው የምታደርጉትን ነገር ተጠንቀቁ። እኔ ምን ነገርኛ አሁን ደዳት የዘቀዘቀች ብቻ አይደለም ራሱ እየሰደብቻት ምናምን ቪዲዮ ሰርታለች። ብዙ ቪዲዮ ክብርሽን ጠብቂ። ምን አለ? አረ ታዲያ ግዴታ ፕሮፌላንስ ቀሉ ያላቸው እና ውድሩ ያላቸው ስንት የለም። ሃይማኖት ታደሰና እግዚአብሔርን ለምን በትልቁ አድርጌ ጨረቃ ሲቀጥል እኔ ቃልዬ ልንገርሽ ናይ እኔ ለአንቺ እግዚአብሔርን ከገዛ ሁላ ጓደኞቼ ስፋጅ ነበር ሞ ቃልዬ፣ እንደዚህ አይደለችም። ቃልዬ ሁለታቸውን ነው የምትወድ ቃልዬ እንትን እያለ ለካ አንቺ አስመሳይ ነሽ። እመቤቴ ዘንባይ አፍሽን አትክፈጭ። ንት ነው መስመር እንዳታልፊ አንቺ ምንም መታቀው ነገር አለ። እኔ ሲጀመር የሉሉን አሁን ነው ያየሁት። ደግሞ የሃይሜን ፕሮፋይል አድርጋ ሃይሜን እንድትከበር ከፈለገ የጥ ኮሜንት ትጻፍ

ስሚኝ መጥቆም ጻፈች ጥሩም ጻፈች ማለት ነው። አይመለከተኝም፣ ግን ልጅቷ ለልጅቷ መልስ ከፈለገች፣ ተረጋጊ ልንገርሽ፣ ይሄ ያየሁት አሁን ነው። እኔ እኔ ሲጀመር ግን ከፈለገች፣ እንደፈለገች መተርጎም ትችያለሽ። ግን እኔ ልጅ ግን ደግሞ ማንኛሽም ማለት ነው። በቃ ህይወት ገብተሽ ማንኛሽም ማስመሰል እንድትይኝ አልፈልግም። ማንኛሽ ተገልበጭ፣ ጎንደሬዋ ተገልበጭ። ኧረ እራስሽ ተገልበጭ ማሬ። ምን ተገልበጭ፣ ማንኛሽም እንዳካፍ ቃሊ ላይ ማንኛሽም አላስመሰለ ሲጀመር ፕሮፋይል ማለ ግን ደግሞ ሃይሚን ወዳጅ እናንተ ናችሁ። እኛ ሃይሚን ጥላት ነን። ተሰንላችኋል። እሺ በርቱ። ጨረቃ ግን ደግሞ እናንተ ዝም ብላችሁን ያንቺ እኔ እኔ

እኛ በወሬ ሰምተን እኮ አላመንም ነበር። ግን አሁን በተግባር አሳየሽን። እራሱሽ እንዴት ነው ማንልሽ? ያየነውን ነገር ያላየነውን አላወራንም። ስለ ቃልዬ እኮ ድሮ እኮ ነው የምሰማው ድሮ እኮ ነው ቃልዬ እንደማትወዳት ሰው ሲናገር የነበረው። ግን እኔ ብዙ ጊዜ አብሬት ነው አብረ ነውጋጋባናገባኝ የፈለገውን ደመርታለው። ግን እዛ ጋር እሷም በሚነካ ሰው መታ ዜጋ ሼር ማድረግ አትችልም። ገብቶሻላ? የምታደርገውን ነገር ካላውቀኝ መጀመሪያ ተወቅ ብሩኬ በይው እንደዚህ ነገር አታደርግም ነበረ። ለእኛ እኮ ቀላል እኮ ነው። እኛ ብናዳላ ቢሆን አንዱ ከአንዱ የምናበላለት ቢሆን ኖሮ እኮ እሷ ባደረገችው ልክ እኮ እየሄደን። የብሩኬን ፕሮፋይል ያደረጉት የሚሰሩ ስራ እኮ ይናገራል። ስለን የሚያደርጉት ነገር እንዳለ ግልጽ ብሎ ይታያል፣ የሚያይ ሰው ማለት ነው። እያዳሜ ታሽካበጫ ያለሽ እንጂ ምንም አታመጭም ማለት ነው፣ ደፋር

አትሳሳቱ። እኛ ተሳሳተን እኛ እኛ አንተ እዚህ ከቃልዬ ጋር ከቃልዬ ጋር እኩል አብረን አንድ ገት ለቁጭለን የምናወራ ሰዎች ነን።

እንዴት ነው? እኔ እኔ ብሩኬን እወዳለሁ። ሃይ ታይም እኮ በውስጥ ላይ የምለው አንው፣ ልንገርሽ ብዙ እየ ሃይሚ እኮ ውስጥ ላይ ስለማያትሽ ለጠለጥላቸው እኮ ነው ስለምጽፈው እ ይመልስላቸው በዚያ ነው በዚያ እኮ ነው። ልንገርሽ አንዲት ማውቃት ልጅ ነበር ይሄ ሀይሜን የምትወዳት እና ማለት ነው፣ ከዚያ ለአንዱ ሰው እየጽፋ ለእኛ አይደለም ለሌላ ሰው ጽፋልሽ፣ ከዚያ ይመልስላታል ላታል፣ ፎር ምናምን የሚመልስላታል። አንድኛውን ተጠቅላሽ ሄደችልሽ እመቤቴን፣ በዚያ ነው የታዘብኳቸው። ግን የሚያደርጉትን ነገር ይወቁ። ከዚህ ወዲህ እያንዳንድ ሻስ መሰለች ታስተሉት ሀዩ ማለት ነው ሀዩ ማለት ነው ሀዩቲ ማለት ነው። እኛም ማለት ነው ጓደኛችን ናት። ከኛ ከሷ ጋር ነው አብረን ገዝተ ቁጭ ብለን የምናወራው የምንውለው፣ የምናመሸው። እኛም ማለት ቦሬ እንሰማለን እንጂ በአይናችን አላየንም። አሁን ግን በአይናችን እያየን ምን እናድርግ? አንምነው አይናችንን ጆሮችን ኦኬ። መታቂያ ከሆነ እዚህ ጋር ሀዩ መታቂያ ከሆነ ሂጅና ነገር ያዘ የምታረገውን ነገር ካላወቀች ማለት አንድ ነገር ከማድረጓ በፊት እዛ ቤት ምን አለ ብሎ ማየት ይቀድማል። ገብቶቻላ። አካውንት ከማንሸራሸሮች በፊት ቲክቶክ ላይ ምን አስጠላ ይመስላችሁ? እህቴ ወንድም የምትባባሉት ነገር ዲህ እህቴ ወንድሜ እየተባላችሁ ውስጣችሁ ሌላ ያደረገውን ነገር እኛ ሳና ያላወራ ነው የሰው ልጅ፣ ሳይ መረጃ ሳይኖር አሁን የመጡት ናቸው። አሁን የመጡት ናቸው። አሁን የመጡት እኮ ልብ ለማድረግ ነው። እና ደግሞ ሌላ ልጅ እቺ ሃይሚ የምትባለውን ሴትን ብታስቆማት በጣም ደስ ይለኛል። ወላ እኔ በዛኛው አካውንት ስላላልኩ ነው በዚህ የመጣሁት ማለት ነው

ሃይሚን እሷ ሁለቱንም ከወደደች ሃይሚን የሚሰድባትን ሰው ለምን ታበረታታለች? እኔ ሁለቱንም ከወደድኝ ብሩኬን የሚሰድብ ሰው እዛ ቤት አልገኝም። እኔ ሲጀመር ብሩኬን የሚሰድብ ሰው ቤት ገስት ላይ አልገኝም በጭራሽ። እኔ እንኳን ገስት ላይ ኮሜንት ላይ አልገኝም፣ ማርያምን ብሩኬ ከምሰድው ኮሜንት ላይ ራሱ አልገኝም። እንዴ ለምን በዚህ ልክ ሰው ያሽቃብጣል? እንጂ እጅኮ እኛ አሁን የሚዘቀዝቁት እኮ በአንድ ጣማቸው ዘግዝቀዋታል። እንደማይወዳት እርግጥ እኮ ነው፣ ግን እንወዳታለን የሚሉት ደግሞ እዛ ቦታ ላይ ሲከሰከሱ ሲርመጠመጡ ደግሞ ስታይ በጣም ያናድድሻል።